አዲስ አበባን ለሁለት የሚከፍለውና የአዋሽ ተፋሰስ መነሻ ተደርጎ የሚቆጠረው ከእንጦጦ ተራራ ስር የሚገኘው መቀጠያ የከፍታ ቦታ የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት መነሻ ነው። በአዲስ አበባ የሁለተኛው ምዕራፍ ከሚገነቡ ሁለት የወንዝ ዳርቻ ልማቶች አንዱ ሲሆን 867 ሄክታር መሬት የሚሸፍንና እስከ መዳረሻው ፒኮክም 25 ኪሎ ሜትር ርዝምት አለው። ይህ በአይነቱ ልዩና ግዙፍ የሆነው የወንዝ ዳርቻና የኮሪደር ልማት አምስት ክፍለ ከተሞችና አስራ ሁለት ወረዳዎችን ያካልላል። በአዲስ አበባ ከተማ አስተዳደር የከንቲባ ጽሕፈት ቤት ኃላፊና የፕሮጀክቱ አስተባባሪ አቶ ጥላሁን ወርቁ የአገር ውስጥና ዓለም አቀፍ ባለሙያዎች እንዲሁም የተለያዩ ሀገራት ተሞክሮ የተቀመረበት ፕሮጀክቱ በፍጥነት እየተከናወነ መሆኑን ገልጸዋል። እዚህ ተራራ ላይ የሚፈስ ውሃ ወደ ውስጥ እንዲገባ የሚያደርጉ የጋቢዮን ስራዎች ጋሌ ሮዢን ባለበት እና ከፍተኛ የመሸርሸር አደጋ ባጋጠመበት ቦሮበር ቦታዎች ላይ በጋቢዮን ስራ እየተሰራበት ነው ያለው። ይሄን አይታቸዋል። ከላይ ከእንጦጦ ጀምሮ ነው የሚመጣው። ቀጥሎ የውሃውን ስፒድ ቬሎሲቲውን ለመቀነስ የሚያስችል የቼክ ዳሞች በተቦረቦሩ ቦታዎች ላይ ተገንብተዋል። ይሄ ስነምህዳሩ ተመልሶ እንዲያገግም ከማድረግም በላይ የውሃውን ፍጥነት እንዲቀንስ ያስችለዋል። ሌላ ሀፍ ሙን ኔቸር ያላቸው ትሬንቾች ተቆፍረዋል። ሌላው ደግሞ የምታዩት እርከን ነው። አራት መሰረታዊ ነገሮች ነው የሰራ ነው። ይሄ በዚህ ተራራ ላይ 438 ሄክታር አካባቢ ነው ታቅዶ እየተሰራ ያለው። እስካሁን ድረስ በስፋት ወደ 80 ፐርሰንት የሚደርስ ስራ ከቨር ተደርጓል። አጠቃላይ የፕሮጀክቱ አፈጻጸም ከአራት ወር ባነሰ ጊዜ ውስጥ 60 በመቶ መከናወኑን ገልጸው ወንዞችን ወደ ተፈጥሮ ማንነታቸው ለመመለስ መነሻ ቦታውን በመፈለግ ለዚህ የሚረዱ የሀገር በቀል ዛፎች ተከላ እየተከናወነ መሆኑንም ተናግረዋል። አንድ ባህር ዛፍ 20 ዓመት እድሜ ካለው በቀን 200 ሊትር ውሃ የመምጣት አቅም አለው። ስለዚህ እዚህ የምናየው ከንጦጦ መቀጠያ ከምንለው ቦታ አንድም ጠብታ ውሃ ወደ ታችኛ የተፋሰሱ ክፍል አይሄድም፣ ከጥቅምትወር በኋላ ማለት ነው። ውሃ ወደ ውስጥ ሊያስገቡ የሚችሉ አሁን በግማሽ በጀመርናቸው የባህር ዛፍ ማምከን በጀመርንባቸው ቦታዎች ላይ ጽድ፣ ኮሶ፣ ግራር፣ አጋምና ቀጋን ሳይቀሩ ውስጥ ያሉት እየወጡ እንዲያጋግሙና የስነ ምህዳር ጥበቃው ይሄ የባዮዳይቨርሲቲውም አብሮ እንዲመጣ የማድረግ ስራ ነው እየሠራ ነው ያለነው። የወንዝ ዳርቻ ልማቱ የወንዙን ተፋሰስ ወደነበረበት ተፈጥሯዊ ማንነት በመመለስ በተፋሰሱ ያሉ ነዋሪዎችን ጤናን በማረጋገጥ ወንዞች ማኅበራዊና ኢኮኖሚ አገልግሎት እንዲሰጡ በማድረግ ተጨማሪ የሕዝብ መዝናኛ ቦታ ማልማትን ግብ ይዟል። በዚህም አዲስ የአዲስ አበባ ገጽታውን ለማድረግ የወጣቶችን የሥራ ባህል መቀየሩን አስተባባሪው አቶ ጥላሁን ገልጸዋል። እዚህ አካባቢ የምታያቸው ልጆች በባውዛ አድርገው ሀያ አራት ሰባት ነው የሚሰሩት። በዓላት ቀንን ጭምር ይሰራሉ። ባይሆን ኖሮ ይሄ በሶስት ወር የወሰን ማስከበር ስራ ተሰርቶ የመሬቱ ቆረጣ ከላንድ ስኬፑ ቻሌንጅ ጋር እና አስቸጋሪነት ጋር ከተነሳ በኋላ በዚህ ደረጃ ለምቶ ማየት ባልቻል ነበር። ስለዚህ ሁለቱንም ዓላማ ጎን ለጎን እያሳካ ነው ብዬ አስባለሁ። በዚህኛው ስፔሲፊክ ኮሪደር ስናይ አዲስ አበባን እንደ ሀገርም የትልቅ ትራንስፎርሜሽን መነሻና የብልጽግና ምሳሌ እንድታደርግ ያደረገው የአመራሩ የሊደርሺፑ ኮሚትመንት ነው። በትልቅነቱና በውስጡ በሚዛቸው አገልግሎቶች አዲስ ፕሮጀክት የሆነው የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት በውስጡ ስድስት የተለያዩ ፓርኮችን በማልማት እርስ በርስ እንዲተሳሰሩ ያደርጋል። እንጦጦ ፓርክ፣ ኮሪያ ዘማች ፓርክ፣ ፍሬንድሺፕ ፓርክ፣ አምባሳደር ፓርክ፣ ሬቻ ፓርክ እና ፒኮክ ፓርክ ናቸው። ወቅቱ የደረሰበት ቴክኖሎጂዎችን የሚጠቀሙ በመንግስትና በግል አጋርነት የሚገነቡ ዘመናዊ የገበያ ማዕከላትን ጨምሮ የተለያዩ አገልግሎቶችን በውስጡ ይይዛል። ሱቆች አብሮ እየተካተቱ የሚገነቡበት የሕፃናት መጫወቻዎች እንደዚህ የምታያቸው ታች ያለው አሁን ከግሪን ቦታው ከፍ ብሎ ያለው የሕፃን መጫወቻ ነው። ቪዩንግ ዴኮች እና ሱቆችን በርካታ ያካተትንበት ሁኔታ ነው ያለው። ከላይ ከእንጦጦ የሚነሳ በሁለተኛው ፌዝ የሚተገበር የኬብል ካር አለ። የፓርኪንግ ኤሪያዎች በስፋት በሁሉም ቦታዎች ላይ እያካተትን ነው። እዚህ ማዶ ላይ የምታዩት ቻርጂንግ እና የፊውል ስቴሽን እየተገነባ ነው ያለው። ሮክ ጋርደን አለው፣ አጋጣሚ በቦታው ላይ የምናገኛቸውን አለቶች ከአትክልት ጋር ከምንተክላቸው ፍራፍሬዎች ጋር አዛምደን ለኢኮኖሚክ ጠቀሜታም ለውበትም እንዲውሉ እያደረግን ያለ ነው። የወንዙን ተፈጥሯዊ ባህሪ መመለስ፣ ዳርቻ መጠበቂያ መገንባት፣ የወንዙን ስነ ምህዳር ማስዋብ በወንዙ ዙሪያ መሠረተ ልማት መዘርጋትና የኮሪደር ልማት ማከናወን በተሰኙ አምስት የልማት ዞኖች እየተገነባ ይገኛል። የአዲስ አበባ ነዋሪዎች ወንዞችን ከብክለት በመጠበቅና ፍሳሽና ቆሻሻዎችን ወደ ወንዞች ባለመልቀቅ የወንዞችን ተፈጥሯዊ ባህሪ ለመመለስ የበኩላቸውን ሊወጡ ይገባልም ተብሏል።